ወንድሞቹ እየጠየቁ አሉ። አሳደራዊ ጥያቄ ነው። ከአሳደራዊ ጥያቄ ይሄ መብቶቻችን ይከበሩ፣ ከደሞዝ ጥያቄ ጋር ክብር ይሰጥን፣ እንደዚህ አይነት ጥያቄዎች በመንግስት ውስጥ ያለ አሳደራዊ ጥያቄ ነው። ምናልባት እነዚህ አይነት ጥያቄዎች የሚፈቱት እነዚህ ወንድም እህቶች ተሰባስበው አጠቃላይ ፖለቲካዊ ክራይሰስ የፈጠረው የብልጽግና መንግስት የፈጠረው የፖለቲካ አቅጣጫና መስመር እንደሆነ በደንብ ተገንዝበው ይሄ ደግሞ በከተማ ውስጥ ያለ የነዋሪ ጥያቄ እንደሆነ በተለይ አዲስ አበባ ነዋሪ ከየትኛውም ጊዜ በላይ ወጣቱ ከየትኛውም ጊዜ በላይ በስራ አጥነት፣ በኑሮ ውድነት ቤተሰቡ ራሱ እየተቸገረ እንደሆነ እሱ ራሱ እየተቸገረ እንደሆነ እያዩ እየተፈናቀለ ያለው ከከተማው እንዲወጣ እየተፈናቀለ ያለው ህዝብ ቤቱ የሚፈርስበት ህዝብ እንደዚሁም ከፍተኛ የሆነ የሰብአዊ መብት ረገጣ እየተፈጸመበት በ24 ሰዓት እየታፈሰ እየተደበደበ ከፍተኛ የሆነ በደል የሚፈጸምበት ህዝብ ራሱ ጥያቄዎችን ወደፊት ማምጣት አለበት። የከተማ የባለቤትነት ጥያቄ፣ የሀገር የባለቤትነት ጥያቄ፣ እነዚህ የፍትህ ጥያቄዎች፣ የእኩልነት ጥያቄ በተለይ በተለይ ደግሞ አሁን የሆዴድ በተለይ የባለስልጣን ከፍተኛ የሆነ ሙስና ሙስና ያለ ሙስና እዛ ከተማ ላይ ምንም አይነት አገልግሎት የሚፈጸም ነገር የለም። አድሏዊ የሆነ አገልግሎት ያለው ያም ደግሞ በሙስና ነው እጅ መንሳት የሚጠይቅበት ጊዜ ስለደረስ ማለት ነው። ስለዚህ እነዚህ ሁሉ ብሶቶች ተደማምረው የህዝቡን ጥያቄ ወደፊት ማምጣት ከቻሉ በሚገባ ውጤታማ ሊሆን ይችላሉ። ሲንግል ኢሹ ብቻ ይዘው ቢጓዙ ትርጉም አለው ብዬ አላስብም። ምክንያቱም ብልጽግና አስተዳደር ላይ ጥያቄውን በአስተዳደር እንፈታዋለን ይላል፣ ሐኪሞቹን በመሰብሰብ እንደዚሁም ደግሞ የሚፈልጉትን ጥቅማ ጥቅሞችን እሱን እያጠናን ነው በቅርብ ጊዜ እንመልሳለን ምናምን በሚል እንቅስቃሴያቸውን ሊያዘናጋ ይችላል። ስለዚህ ዋና ማድረግ ያለባቸው በሀገር አቀፍ ሀኪሞች ተሰባስበው ትላልቅ አጀንዳ ቀርጸው የስራ ማቆም አድማ ብቻ ሳይሆን ህዝቡ ራሱ በሰላማዊ ሰልፍ እንዲያግዛቸው እንደዚህ አይነት ነገሮችን ቢያለማምዱ ከፍተኛ የሆነ ውጤት ያመጣሉ ብዬ አስባለሁ። ይሄ ማለት ደግሞ ብቻቸውን አይደለም። ይሄንን ሀይል ደግሞ ሊጠብቃቸው የሚችል ደግሞ ሀይል አለ እና ምናልባት ወደድ መቶ ወደ ኃይል ገብቼ ነገሮቹን በኃይል አጥፈዋለሁ ምናምን የሚል ከሆነ ደግሞ ያልታሰቡ ነገሮች ሊከሰቱ እንደሚችሉ ግልጽ ነው። ስለዚህ የሐኪሞች እንቅስቃሴ በጣም የሚደገፍ ነው፣ የሚደነቅ ነው። ግን ከዚህ የበለጠ ውጤታማ የሚሆኑት በሲንግል ኢሹ ብቻ ሳይሆን የብዙሃኑን ሀሳብ በመቀበል አጠቃላይ በአዲስ አበባ እና በሀገር አቀፍ ደረጃ ያለውን ጥያቄ ቢያነሱ ሌላውም ይህንን ሁኔታ እየተቀላቀለ መምጣቱ አይቀርም። የእናንተ ጉዳይ የህዝቡ ነጸብራቅ ነው፣ የአንድ ሳንቲም ሁለት ግልባጭ። ስለዚህ እናንተ ውስጥ ያለ ችግር በሙሉ የህዝቡ ችግር ነው። የህዝቡ ችግር ደግሞ የእናንተ ነው። ስለዚህ ሀሳባችሁ፣ አስተያየታችሁ በሙሉ ከህዝቡ የሚቀዳ እንደሆነ ማሳያ ናቸው፣ ምልክት ናቸው። ስለዚህ ይህንን ወደፊት ቢያመጡት ውጤታማ ይሆናሉ የሚል ግምገማ አለኝ። ለማንኛውም አዲስ አበባ ህዝቡ ሰላማዊ ሰልፍ ሊወጣ ይችላል የሚል ግምቶች በስፋት አለ ይሆናል አይሆንም እሱ ሌላ ጉዳይ ሆኖ ግን ከፍተኛ የሆነ ብሶቶች አሉ አሁን ሀኪሞች ያስቀመጡት የጊዜ ሰሌዳ አለ አሁን ዛሬ አምስት ቀን ነው እንደዚህ ነው የሚቀራቸው ምናልባት ጥያቄዎቻችን ካልተመለሱ የስራ ማቆም አድማ እናደርጋለን ብለዋል ሀኪሞች ደግሞ አቆሙ ማለት በመላው አገሪቱ ያለው ሆስፒታል ተዘጋ ማለት ነው ይሄ ደግሞ ማለት ደግሞ ከፍተኛ የሆነ ችግር ነው የሚፈጥረው ምክንያቱም ሐኪሞቹን ሐኪምን አሁን ማሰረም የሚቻል አይደለም፣ ማፈነም የሚቻል ከባድ ጉዳይ ነው። ስለዚህ በሀገር አቀፍ ደረጃ ያለው ሐኪም ደግሞ አንድ የሆነ ተመሳሳይ የሆነ አቋም ካለው በሙሉ በተለይ ከሹፌሮች ጋር በተያዘ አሁን የሹፌሮች ማህበር አለ፣ የተራስ ከባሪዎች ማህበር አለ፣ እነሱ ሁሉ እየተዘጋጁ ነው። የሲቪል ሰርቫንቱ በተለይ የመንግስት የሲቪል ሰርቫንት አሁን ራሱ ብልጽግና የደነገጠው በዚህ ነው በመንግስት መዋቅር ውስጥ ያለው ሁሉ ሰራተኛ ሊያምፅብኝ ይችላል ብሎ ደንግጧል። እና አሁን አንዱ መረጃ ከእጃችን ላይ መጣ። ይሄ የጸጥታ መዋቅሩን በሙሉ በየክፍለ ከተማው እየሰበሰበ ነው፣ ለሶስት ቀን ስብሰባ ተብሏል። ሶስተኛ ቀኑ አሁን ዛሬ ሁለተኛ ቀናቸው ነው ይመስለኛል ይጠናቀቃል ያሉበት ቀን ነው፣ ወይ ነገ ሊጨምሩ ይችላሉ። ግን በዚህ ስብሰባ ውስጥ የጸጥታ መዋቅሩ ራሱ ከእጅ አምልጦብኛል፣ ከህዝቡ ጎን እየቆመ ነው አገሪቷ ልትፈርስ ነው፣ ጽንፈኛው ኃይል ወደ ከተማው ገብቷል፣ ስለዚህ አሁን ህዝቡን ሊያነሳሳ ነው ሊያሳምጽ ነው ምናምን እያለ የፀጥታ መዋቅሩን ራሱ እያስጨነቃቸው እያስፈራራቸው እንደሆነ የጭንቀቱ መጠን ከፍተኛ እንደሆነ መረጃዎች መጥተው ስለዚህ የጸጥታው መዋቅር ራሱ ይሄ የጽንፈኛውን ኃይል ልትቀላቀሉ ነው ተጠልፋቸዋል እናውቃቸዋለን ምናምን እያለ እየዛትባቸው እንደሆነ መረጃዎቹን እያወጡ ነው። ይሄ ደግሞ ብልጽግና በሁለት እግሩ የሚቆምበት ጊዜ እያበቃ እንደሆነ ማለት ነው፣ በቋፍ ላይ እንደሆነ፣ በጭንቀት ላይ እንደሆነ ከዛው ከጸጥታ መዋቅር ውስጥ የሚገኙ መረጃዎች ይጠቁማሉ ማለት ነው። ስለዚህ የአዲስ አበባ ፖሊስ ኮሚሽን በክፍለ ከተማ የሰበሰባቸው የፖሊስ መኮንኖችን በከፍተኛ ደረጃ እያስጨንቃቸው ነው። ስብሰባው ዛሬም ቀጥሏል። በዋናነት መረጃዎቹ እንደሚጠቁሙት ቃል በቃል የምንገራቸው የብልጽግና መንግስት በአዲስ አበባ ጉዳይ ላይ የፖሊሶችን ሰብስቦ የሚናገረው እንቅስቃሴ ነው። የአዲስ አበባ እንቅስቃሴ በሐኪሞች ተጀምሮ በማን እንደሚጠናቀቅ እግዚአብሔር ብቻ ያውቀው የሚል ነው። ዛሬን ጨምሮ ለተከታታይ ሶስት ቀናት ፖሊሶች በየክፍለ ከተማው ለስብሰባ በስብሰባው የማያውቋትን ኢትዮጵያ ልትፈርስ ነው፣ ጽንፈኞችም የመጨረሻ እድላቸውን ለመጠቀም ቆርጠው ተነስተዋል። እየተሰባሰቡ ነው። የእነሱ መሰባሰብ በአገር ደረጃ አስቸጋሪ ነው። ይህንን መቆጣጠር አንችልም። እኛ ግን ከማንም ወገን ሳንሆን ሕዝብን ማዕከል አድርገን መታገል እና መረጃ ማሰባሰብ፣ ጥቆማዎችንም ማሰባሰብ ያስፈልገናል። የፖለቲካ መጠቀሚያ እንዳትሆኑ መጠንቀቅ አለባችሁ። እናንተ ፖሊሶች ናችሁ። ስለዚህ የፖሊስ ስራ ስሩ። ከመካከላችሁ ማን በጽንፈኞች እየተጠለፈ እንደሆነ መረጃ ሳይኖረን ቀርቶ አይደለም። ይህንን ጉዳይ እያጣራን ነው። ስለሆነም ከሚመጣው ሳይሆን ካለው ጋር ሀገራችን እናጽና። ሀገሪቷ ልትፈርስ ነው። የተረጋጋ መንግስት እንዳይኖር በከፍተኛ ደረጃ ጸንፈኛው እየሰራ ነው። አሁን በከተማ ውስጥም በአዲስ አበባ የሚታዩ ምልክቶች፣ መንግስት የሚፈታተን እንቅስቃሴዎች እንዳሉ ጥቆማዎች አሉን፣ መረጃዎች አሉን። ስለዚህ ተጠንቀቁ እያሉ በስብሰባው እያስፈራሩ ነው ይሉናል የመረጃ ምንጮቻችን እንግዲህ ያው ሶስት ነገር ነው ዋናነት አንደኛ ጽንፈኞች ጠልፏቸዋል ነው የሚለው ሁለተኛ ጽንፈኞች እየተሰባሰቡ ነው እነሱ ወደ አንድ ከመጡ ምናልባት በሀገር ደረጃም ከፍተኛ ችግር ውስጥ እንገባለን የሚል መልእክት ነው እያስተላለፉ ያሉት ይሄ እንግዲህ ምናልባት አማራ ክልል ካለው እንቅስቃሴ ጋር በተያያዘ መሬት ላይ ያሉ ወንድሞች ምናልባት እየተሰባሰቡ አንድነታቸውን እያጠናከሩ ከመጡ ብልጽግና በሁለት እግሩ የሚቆምበት ጊዜ ሊያበቃ እንደሆነ እራሳቸው እየተናገሩ ነው ማለት ነው። በሌላ በኩል ውስጥ ያለው የፖሊስ መዋቅር አገር ልትፈርስ ስለሆነ የማታግዙን ከሆነ ተያይዘ እንወድቃለን። እናንተ ፖሊሶች ናቸው ከመካከላችሁ የተጠለፈ ሰው እንዳለ እናውቃለን፣ ግን መረጃ እየሰባሰብ ነው የሚለው እና ድንጋጤውን ነው አምጥቶ በስብሰባ ውስጥ እያንጸባረቅ ያለው የሐኪሞች እንቅስቃሴን በተለይ ደግሞ ከዚህ ጋር ለማያያዝ ይፈልጋል። አሁን በዋናነት የሐኪሞች መጠንቀቅና ማየት ያለባችሁ እናንተ ፍጹም ሰላማዊ የሆናቸው የምትንቀሳቀሱ እንቅስቃሴ በሙሉ ለመጥረፍ ብልጽግና በተለይ ከአማራ ፋኖ ጋር በተያዘ ከምን ጋር እንደዚህ አይነት ከተያዘ የውክልና እንቅስቃሴ አስመስሎ ማሳየት ይፈልጋል። ስለዚህ ለዛ እናንተ በቂ የሆነ የደራጀ መልስ እየሰጣችሁ ማለት ነው፣ ከህዝባችሁ ጎን ሆናችሁ እንቅስቃሴያቸውን መቀጠል ያስፈልጋል ማለት ነው። ስለዚህ የብልጽግና መንግስት በዋናነት እየደናገጠ እየመጣ እንደሆነ ግን ማሳያ። ስለዚህ የጸጥታው መዋቅር እራሱ አሁን ይህን ጥያቄ እየጠየቀ ነው። እነሱም ራሳቸው በቂ የሆነ ደሞዝ እየተከፈላቸው አይደለም ሀያ አራት ሰዓት ዱላ ሸክሞ ከተማውን ያዞሯቸዋል። ግን ከእጅ ወደ አፍ የሚኖሩ ናቸው። ብዙዎቹ ደግሞ እናቃቸዋለን። በጣም ነው የሚገርማቸው። ለውጥ የሚፈልጉ ልጆች ናቸው በአብዛኛው ነው የምነግራቸው። በጸጥታ መዋቅር ውስጥ ያለው በአብዛኛው ይሄ ትናንት በመስቀል አደባባይ አውጥቶት ትርኢት የሚያሳየው ዝናብ እየተቀጠቀጠ የሚቆመው የጸጥታ መዋቅር በአብዛኛው ነው የምነግራቸው። ልቡ ብልጽግና አይደለም። የእንጀራ ጉዳይ ሆኖበት ነው የመኖር ጉዳይ ሆኖበት፣ የቤተሰብ ጉዳይ ሆኖበት ነው ይህን ደግሞ የምንነግራችሁ ደግሞ ኖረንበት ከነሱ ጋር ስለምናውቀው ነው እንጂ የብልጽግና አገልጋዮች መሆን አይፈልጉም። በቅቷቸዋል። ግን የሚፈልጉት ምንድን ነው? የደራጀ ኃይል መጥቶ የሚያግዛቸው ኃይል ይመጣል። ያንን ነው ተስፋ የሚያደርጉት። በከተማ ውስጥ ያለ እንቅስቃሴ፣ በህዝብ ውስጥ ያለው እንቅስቃሴ ካለ እንደ ዘጠና ሰባቱ አይመሰላቸዋል ራሱ ፖሊሱ ከውስጥ ነው የሚያምፀው የጸጥታ ዋቃን ነው የሚያምፀው እና ህዝቡ ውስጥ ነው የሚቀላቀለው ማለት ነው። ልክ አማራ ክልል ላይ የልዩ ኃይሉን ሲበተን ህዝቡ ውስጥ እንደገባ ሁሉ በአዲስ አበባ ውስጥ ያለ የጸጥታ መዋቅር ሲበተን ህዝቡ ውስጥ ነው የሚገባው። ይሄ ማለት ግን የወዴድ ጠባቂ የለም ማለት አይደለም። ጥቂት ይኖራል። በተለያየ መዋቅር ውስጥ የሰገሰጋቸው ኃይሎች አሉ። ግን ከብዙሃኑ ህዝብ ግን አይበልጡ። ውቅያኖስ ውስጥ የሚገቡ ነው የሚሆኑት ምክንያቱም ህዝቡ ራሱ ይውጣቸዋል። ስለዚህ በውስጥ ያለው የጸጥታ ኃይል ደግሞ ጊዜ እየጠበቀ እንደሆነ ማለት ነው። እንደዚህ አሁን ይሄ መረጃዎችን እኮ የሚያመጡት እ የጸጥታ መዋቅሮች እኮ ለውጥ ፈላጊዎች ናቸው። ስለዚህ የህዝቡ እንቅስቃሴ የዘጠና ሰባት እንቅስቃሴ አድርጋቸዋል። ህዝቡ ላይ የሚተኩስ አይደለም፣ ህዝቡ ላይ የሚተኩስ የለም እያልኩ አይደለም። ግን ህዝቡ ውስጥ ራሱ ገብቶ ደግሞ አገዛዙን የሚታገለው ኃይል ደግሞ ከየትኛውም ጊዜ ተፈጥሯል። ስለዚህ የሐኪሞች እንቅስቃሴ የከተማው ህዝብ እንቅስቃሴ እየተጠናከረ የሚመጣ ከሆነ ከጎናቸው ሊቆም የሚችለው ራሱ የጸጥታው መዋቅር ነው። አንድ ሱ ሁለተኛ፣ በአገዛዝ ውስጥ ያለው የመንግስት ሲቪል ሰርቫንቱ የሚባለው ምናምን እሱ ራሱ በከፍተኛ ደረጃ በኑሮ ወድነት እየተሰቃየ ያለ እና ካድሬ ተብሎ ራሱ ስም እየተሰጠው በማህበረሰብ ውስጥ ተገላይ የሆነ ምናምን ያለ ነው እና ይሄ ራሱ ወደ ህዝብ ውስጥ መግባት ፈል መካስ ይፈልጋል። ስለዚህ የሆነ አብዮት የሚነሳ ከሆነ የሚታጠፋፊ ቱ አይደለም እምላቸው ለዚህ ነው። ብልጽግና ደግሞ ወደ ሀይል የሚገባሉ ደግሞ ካለ ደግሞ ተጨማሪ ሀይል ደግሞ ወደ ከተማው ይገባል ተጨማሪ ሀይል ማለት ነው። ይህንን ህዝብ ሊያግዘው የሚችለው ፕሮጀክት የሚያደርገው ሀይል ደግሞ ወደ ከተማ ውስጥ የገባዋለ የሚገባዋል። ስለዚህ ይሄ በአጠቃላይ ሲደመር ምናልባት አገዛዙ የቀናት እድሜ ብቻ ከመፍጨርጨር ውጭ ሊያመጣ የሚችለው ፋይዳ እንደሌለ ማሳያዎች ናቸው። ስለዚህ ህዝቡ አሁን እዛ ውስጥ ያለው ህዝብ ከየትኛው ጊዜ በላይ መነቃቃት አለበት የሚባለው ይሄ ነው። እኛ ሀገሩ ቆነን ህዝባችን ውስጥ እንደዚሁኑ እንደዚሁኑ እያሉ ምክል እየመከርን ያለ ግን አቅጣጫዎቹ ግን እነዚህ ናቸው ነው። ማሳያዎች አሉ፣ ማሳያዎችን ነው የምነግራቸው። ስለዚህ በህዝብ ውስጥ ያለ ከፍተኛ የሆነ ብሶት አለ፣ ስሜት አለ። እነዛ ስሜቶች ወደ ጎዳና ሊመጡ ይችላሉ፣ እየመጡም ነው። የሐኪሞቹ ጉዳይ ማንፀባረቂያ ነው። አንድ መስታወት ነው። የህዝቡ መስታወት ናቸው። ስለዚህ የህዝቡ ጥያቄ ደግሞ በስፋት በተለይ የሚያግዘው ኃይል እየተሰባሰበ ሲመጣ ከውስጥም ያለው ኃይል ራሱ ከህዝቡ ጋር ተቀላቅሎ በብልጽግና መንግስት ላይ ሊያምፅ እንደሚችል ምንም ጥያቄ የለውም። ለዛ ደግሞ ማሳያ ምልክቶቹ አሉ፣ የምናቃቸው ምልክቶች አሉ እያልን ሀሳብ አስተያየታችን እየሰጠ ነው እንጂ በተለየ ሁኔታ የምናዘው ምናምን የለም። የለም ምልክቶችን ግን ህዝቡ ውስጥ ያለውን ምልክት የሚያንፀባርቅ ነገሮችን እሱን ትንተና እየሰጠንበት ነው። ስለዚህ በአዲስ አበባ ላይ ሊነሳ የሚችለው አብዮት ተገማች የሆነ አብዮት ነው ብዬ ነው የማስበው። በተለይ ደግሞ ብልጽግና በአሁኑ ሰዓት ስብሰባ ፈጥሮ በየክፍለ ከተማው የጸጥታ መዋቅር እያስጨነቅ ያለበት አንዱ ምክንያት መሬት ላይ ያላችሁ በተለይ ደግሞ አማራ ክልል ላይ ያላችሁ ልትገነዘቡ የሚገባል ወንድሞቻችን አንድነት ስላችሁ ህብረታችሁ ከየትኛውም ጊዜ በላይ ብልጽግናውን እያስቸነገው እንደሆነ፣ አንድ የምትሆኑ ከሆነ የምትሰባሰቡ ከሆነ የጋራ የሆነ ድርጅት ፈጥራችሁ አንድ የሆነ የማታገያ ሜዳ ካመቻቻችሁ፣ ብልጽግና በራሱ በሁለት እግሩ ሊቆምበት የሚችለው እድሎች ሁሉ እየተሟጠጡ እንደሆነ በስብሰባው እየገለጸ ነው። ለዚህ እንደ ሁለተኛው አጀንዳ የምመጣበት እንደ ማስተዛዘኛ አሁን እነ ለገሰት ሁሉ የመንግስት ኮሚኒኬሽን ዘጠና በመቶ የአማራ ክልልን ተቆጣጥረን ለክልሉ መንግስት አስረክበናል የሚል ነውና፣ የትኛው የትኛው አካባቢ ውስጥ አንድ ቦታ ላይ ሄደው እኮ ስብሰባ አድርጎ እኮ ህዝቡን እኮ አወያይቶ ቀርጾ እኮ ይሄው ነፃ መሬት እኔ ባለሁበት እኮ የሚሉበት ቦታ የለም። የሆነች አንድ የታጠረች ቦታለች፣ እዛሽ ቦታ ላይ ነች ዝግጅቷ።